ባዩሽን አጭበርብረሽ ነው የሀናን መረጃ አምጪ በማለት ሴት ጣርጉ ይዞ እያሰቃያት ይገኛል። አሁን ተምቹ ከባዩሽ የሀናን ፎቶና የሀናን እያንዳንዱ ነገር የወሰደችውን ነገር እንድትመልስለት አስገድዷታል። መጀመሪያ እሷ ጋር ወይም ደግሞ እሱ ሰርቆ እንደወስድለት ያደረገው ያደረገውን ልጅ ቀጥታ አባዮች ጋር እንደወስደው ሲደበድበው፣ ከዛም እሽ በቃ እኔን አታንገላታኝ፣ እኔ አሉበት ቦታ አሳይሃለሁ። ግን ሰዎቹ ለአንተም ሆነ ለእኔም የሚመለሱ አይደሉም የዋዛ አይደሉም ሲላቸው፣ እያንዳንዳቸውን እወጋቸዋለሁ እኔ ተምቹ አይደለሁም። በማለትም ባዩሸን ሴት ጣርጎ ይዞ የሀናን መረጃ ሰርቄ የሰጠውች አስፈላጊ መሆኑን ሰላም ማለቅ እንጂ አስፈላጊ መሆኑን አሁን ሲገባኝ ወደ ሳይሆን በግድስ ተመልሻለሽ አላት። እሷም አላየሁም ብትልም በእጅጉ እንዳየችና እርግጠኛ ሆና ሀናንን በምርመራ ውጤት እንደጎዳቻ ተረዳ። በጣም ያሳዝናል። አሁን እንግዲህ የተደረገባት ግፍ በጣም ልቧን ቢሰብራትም ደግሞ ይባስ ብሎ አባቷን እንቅልፍ እንዲተኛ አድርገው እንዳይናገር እንዳይጋገር ሰንከልከል አደረጉባት። ሀንቾ የአባቷ ሁኔታ ቢያሳዝናትም እና እውነቱ ተክዶ ውሸት በነገሰበት ሰዓት በመሆኑ እጅግ በጣም ሁላችንም ልባችን ተሰብሯል። ግን ደግሞ ሀንቾ በቅርቡ የምታሸንፍበት አንድ እድል አላት፤ ተምቹ ነው። እሱም ለጆሮ ሁሉንም ነገር አስረድቶ ባይናገርም ግን ደግሞ በቅርቡ የሀንቾን ውጤትም ሆነ መረጃዋን እያንዳንዱ እውነቱን አውጥቶ መዘርገፍ እንዳለበትም ቃል ለራሱ ገብቷል። አሁን በእርግጥ እየተከታተለና እሷ ያለችበትን ሁኔታ አጌቶ፣ አሁን ባዩሽን እያሰቃያት ይገኛል። እናም እርግብ አሁን የአሸናፊነት ስሜት ተሰምቷት በእጅጉ በደስታ ትገኛለች። ወይዘሮ ሜላት እና እንዲሁም ደግሞ እናቷ ተጣልተው ወይዘሮ ሜላት እናቷን አስቀየመቻቸው። ሀና ናት አጭበርባሪዋ፣ የኔ ልጅ ሀና አይደለችም በማለትም ይችልሽ ግን ልብ ብለሽ አስተውለሻት፣ አሉ። በማለትም ዶክተሩንም እውነት ይቺ ልጅ ናት፣ በማለትም ጠየቁት። ውጤቱ እንደዛ ነው የሚያመለክተው፣ አለ ዶክተሩም። ወዶ ሳይሆን ፍቅረኛውን ከዚች ዓለም ወይም ደግሞ ጸጉሯን ቆርጦ እንደሚያመጣለት ባዩ ሸላከችው ሰው ስላስፈራራው አሁን ሀንቾን በደሏት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንደገናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በጣም በሚያሳዝን ሁኔታ ኖላዊ ይዘመተናል። ከምንም በላይ የሀናን አባት እንዳይናገር እንዳይጋገር አድርገው አተኖላዊን ስንክልክል አድርገው አስቀመጣቸው። እጅግ በጣም ልብ ይሰብራል። አሁን እኔን ለማሸነፍ እንድመቻቸው አባቷን በሕክምና ምክንያት እንግዲህ ሁለት ቀን ይወስዳል ሶስት ቀን እያሉ የእንቅልፍ መድኃኒት ሰጥተው አስተኝተውታል። አንቹ እውነታው ተግዳ ውሸት በሰፈነበት ሰዓት ግን ቢሆንም መቼም ልቧን ደማ አይሰበርም። ራሷን አጠንክራለች። ሌላው ነገር እንግዲህ ውጤታቸው ደርሶ ሆስፒታል ሲሄዱ እንግዲህ ዶክተሩ የተስፈራራውን ወይም ደግሞ ህይወቱን አሳልፎ ላለመስጠት ሲል ሂለናውን ሽጦ በልቶ ሀኒቾን እያሰቃያት ይገኛል። ሀኒቾ የራሴ ውጤት ነው ብላ ስትጠብቅ ግን ደግሞ የሆነው ነገር ሌላ ነው። እርግብ የነ ወይዘሮ ሜላት ልጅ እንደሆነች ሃና ደግሞ በፍጹም እንዳልሆነች ዶክተሩ ተናገረ። ሀሚቾ በጣም ተናደደች እና ምን እያልክ ነው? ምን እያደረክ ነው? በማለትም ጮኸች። ከዛም እንግዲህ ውጤቱ ይሄ ነው፣ ምንም ማድረግ አልችልም አለ። እርግብ የዛን ሰዓት በደስታ ተፍነቀነቀች። ወይዘሮ ሜላትን አቅፋም መደሰት ጀመረች። ግን እውነታው ሌላ ነው። በጣም ደስ የሚሉ እና የሚደነቁ አያት እንዴት! ተረጋጊ ተረጋጊ፣ አንቺ የጠበቅሽው ነገር ሌላ፣ ያልጠበቅሽው ነገር ሌላ ቢሆንም ግን ደግሞ መረጋጋት አለብስ ሲሏትም ሀንጆ ይህማ ሊሆን አይችልም፣ ይሄ ሊሆን አይችልም በማለትም በመናደድ የዶክተሩን ወረቀት ከእጁ ላይ ተቀብላ ስታነበው የእሷ ስም የለም። ሀና የመጨረሻ ውሳኔዋ ከዛ ሆስፒታል መውጣት ነበረ። እናም ወይዘሮ ሜላትና እርግብ ተቃቅፈው ይሳለቃሉ። ቀጠለችና እንግዲህ ምንም ማድረግ አልችልም በማለት ማጭበርበር፣ የሌባ አይነ ደረቅ መልሶ ልብ አድርቅ! ጭራሽ ደረቀት ያለሽ አለቻት ወይዘሮ ሜላት። ከዛም ሀንቾ ለቃ ወጣች። በጣም ልቧ ተሰበረ። ሀኪም ቤት ስትሄድ ደግሞ አባቷ ጋር አባቷ አይናገር አይጋገር አሲር፣ እስካሁን አባት ያልነቃ አለች። ተንቹ እንግዲህ ዛሬ ብቅ ብሏል፣ እስር ቤት ከርሞ ነበረ። ነገር ግን የእሱ መንጣት አሁን ለሀንቾ ትልቅ መፍትሄ እንዳለው ሁላችንም እርግጠኛ ነን። ምክንያቱም የሀናን መረጃ ሳያቅ አውጥቶ የሰጠው እሱ መሆኑን እናውቃለን። አሁን እሱ ሲመጣ የሀናን ሁኔታ ውጤት ምናምን ሲነጠይቃት ጆሮ ውጤቱ እንደፈራሁት ማለቴ እንዳሰብኩት ይን አይደለም አለችው። እንዳሰብኩት አልሄደለኝም ስትልም እንደሊሆን አላት። አለውቅ ለእኔም ግራ ገብቶኛል አለች። ግን በጣም ተከፍታ ነበረ። ጆሮም በቃ ተየው አለ። እናም ጆሮ እንግዲህ ለተምቹ ሁሉንም ነገር ሲያስረዳው ተምቹ አሁን ስህተት እና ፋዋል እንደሰራ ገባው። እየሮጠ ለባዩሽ አሳልፎ እንድሰጥ መረጃውን እያንዳንዱ ፎቶውንም ሀብሉንም ለሰጠው ለመኮንን ነበረ። መኮንንን ለማገኘት ተምቹ እየሮጠ ሄደ። መኮንን ደውሎ ሲጠይቀው እርሽ መጣው ብለው ተገናኙ እና ተምቹ ሴት ጣርጎ ያዘው መኮንንን። ከዛም መኮንንም ይቅርታ እኔ ምን ላድርግ፣ እኔንም እኮ ተተጠቀሙብኝ በኋላ አስወጥተው ጥለውኛል፣ ሰዎቹ ኃይለኛ ናቸው ሲለውም፣ እኔ ማን እንደሆንኩኝ እኔ ተምቹ እያንዳንዳቸውን ነው የምወጋቸው አሳየ በማለት እባዩሸ ጋር ሄደ። ባዩሸን አሁን አግቶና ሴት ጣርጎ ይዞ እያሰቃያት ይገኛል ተምቹ ሌላው ነገር እንግዲህ ወይዘሮ ሜላትና እናቷ በጣም ተጣሉ። አህንቹን ተከተለው ሄደው እቅፍ አድርገው ይዘው ልጅ አይዞሽ፣ ያሰብሽው ሌላ፣ የጠበቅሽው ሌላ፣ ያልጠበቅሽው ነገር ነው የተፈጠረው። ቤተሰብ ብለሽ አመንሻቸው ሰዎች ቤተሰብ እንዳልሆኑ ሲሰማሽ በጣም እጅግ ያሳዝናል። ግን ደግሞ አይዞሽ ብለው አጽናኗት። አንቺ አያቴ እማማ ማለት እንዴት አንቺ ልጅሽ እንደውም ኩና ምነሽ የተቀበርሽው የነበረው አለች። አው ግን ቢሆንም ደግሞ በፍጹም ተስፋ መቁረጥ የለብሽም መሰበር የለብሽም ብለው መከሯት። እማማ እኔ መቼም በቀላሉ ልቤ ተስፋ የሚቆርጥ ሰው አይደለሁ ስትላቸውም፣ እሺ ፈጣሪ አባትሽን ይማርልሽ ብለው ተሰናብተዋት ወደ ቤት መጡ። ወይዘሮ ሜላትና እርግብ በደስታ ወደ ቤታቸው ሲመጡ እርግብም አልጋ ላይ ፈርሰስ ብላ ደስ እያላት ነበር። እንግዲህ የወይዘሮ ባዩሽ እናት አስቴር በጣም ተገርመው ሳሎን ሶፋ ላይ ቁጭ ብለው ቀሩ። አይቲ ምን ነው ቁጭ ብለሽ ቡና ላፍራልሽ? አሎቻቸው። እርግብ ማን ነው የሚያፈላው? ሴቷን እንዳ ባሯችኋታል? አሏት። ምን እኔ እኔ አፈላልሻለሁ፣ ቆንጆዬ ቡና አይደል አለቻቸው። አሁ የምር ማለቴ ትወጅዋለሽ፣ ባለሙያ ነኝ፣ ቡና ሳፈላ አንደኛ ነኝ አለቻቸው። ምኗም አልተዋጠላትም። እሽ በቃ በማለትም ቡና አፈላልታ እያለ ምናሴ እንግዲህ በእጅጉ በጣም የሀና ውጤት አለመሆኑን ሲነገረው እኔ እናቴ አንቺ ማለቴ ሀና አንድ እውነት ሳትይዝ አትከራከርም፣ በማለት ምርመራውን አድርጉ በማለቴ በጣም ተሳስቻለሁ። ሀና ናምኛት ነበር ይቅርታ አድርጊልኝ ሲልም፣ ልጄ አንተ ምንም ጥፋት የለብም። ሀና እንደዛ እንድታደርግ አጭበርባሪነቱ አሷናት እንጂ አንተ እውነታውን ለማወቅ ነው አለች። በቃ ሀና መስሏት ነው ሲልም በቃ የሆነ ሆኗል። በማለት እና ከማዬ ጋር ነው ለምን ተጓረፋችሁ? ለምን አብራችሁት አልተቀመጣቸውም? ሲላትም ወይዘሮ ሚላት አዋይ ምናሴ ምንም አልተፈጠረም፣ ምንም በቃ እንደዛ ከሆነ እኔ ከማዬ ከአያቴ ጋር ተቀመጭ ሲላትም ወይዘሮ ሚላት አልጋዋ ላይ ወርዳ ሄደች። ግን ወይዘሮ አስቴር በእጅጉ ስለተናደዱ ቡናውንም ሳይጠጡ እንግዲህ ይችን ልጅ ግን አስተውለሻታል? የሚጸጽትሽን ነገር እዛችኛዋ ልጅ ላይ ተናገርሽ። ሀረር ምንድን ነው? ውጤቱ ከመጣ ጀምሮ ደስተኛ አይደለሽም። አምነሻለም፣ አትቀበይም። ልጃችን መሆኗን አታይ አለች። በፍጹም አይተያሻታል። አሁን ይቺ ከምኗ ጋር ነው ሀሴትን የሚመስለው አላቅ፣ አሏት። ምን በልጄ ላይ፣ ከዚህ በኋላ እኔ ነኝ ውሳኔ መወሰን ያለብኝ። ማንም ምንም ሴት እንድሰማ አልፈልግም። እናቴ እወድሻለሁ አከብርሻለሁ፣ ግን በልጄ ከመጣሽ አለች አሏት። በጣም ተናደዱና በቃ እንደዛ ነው ነፋስ ልቀበል ብለው ቡናውንም ጥለው ሄዱ። ከዛም ተመልሰው መውጣት እንዳለባቸው ወደ ሀገራቸው መመለስ እንዳለባቸውም ተናገሩ። እርግብ ተነስታ ተለጠፈች። ልትሄጂ ነው እንደ አያቴ? እኔ እኮ በጣም ነው የምወድሽ፣ ትነፍቅኛለሽ። ለምን ከኛ ጋር አትኖሪም? አለች እርግብ። ከዛም ቀጠሉና

ከእናንተ ጋር ልኑር ነው እንደ የመጣሁት? እኔ እኮ ቤት አለኝ አገር አለኝ፣ አሉ ከዛም በወይዘሮ ሜላት በጣም ተናደዋል። ወይዘሮ አስቴር ቀጠለችና እንግዲህ ወይዘሮ ሜላት ከመቀመጫ ተነስታ እማዬ፣ አስቀየምኩሽ እንደ ይቅርታ አለችና ትከሻቸው ላይ ተገድፏ ማልቀስ ጀመረች። እርሳቸውም እንደ ምን ያነፋርቅሻል? ውጭ ሚሄድ አስመሰልሽ እኮ በቃ ሄድ አሉና ጥለዋቸው ሄዱ። ከዛም ቀጠለ። እንዴ አያቴ የእውነት ባትሄጂ ደስ ይለኛል፣ አለምናሴ። ወሬኛ ወጋጉንም አይዛችሁታል በማለት ጥለዋቸው ሄዱ። እንግዲህ ሰላም እርግብ ስትገባ ዛሬ በቃ ብነግርሽ አታምኝም አለቻት። ምንድን ነው ንገሪ ምንድን ነው አለች። ሰላምም የተፈጠረውን ነገር እፍ ሴትዮ ንገሪኝ አለቻት። በቃ ሐኪም ቤት አይደል እንደሄዳችሁት ውጤት ለማምጣት አለች። ሰላም እርግብም እነሱን አይደል ልንገርሽ የምልሽ አለቻት። ባነግሪ ነው የምሻለው ምንድን ነው? መጀመሪያውንም እየደበረኝ ነበር። ማመን ያቅትሻል ያልሽው እውነትሽን ነው አለች። ይኸውልሽ ውጤት እኮ ነው የሆንኩኝ። በቃ እኔ ነኝ እህቴ አለች። እንኳን ደስ ያለሽ አትይኝም? አለቻት በቅሽ ወደዛ ምን ትመስላለች። ልክ ነሽ፣ መጀመሪያ ማመን ያቀትሻል ያልሽው በማለትም ጥላት ሄደች። ሀና እንግዲህ አባቷ በጣም ያለበትን ሁኔታ ባለማስታወሱ በጣም እየፈራች ትገኛለች። ከዛም ሰላም እዛ ሄዳ ሀንዬ ሀለች ሰላም ስትገባ ሀን ደንግጣ ከመቀመጫ ተነሳች። አባትሽ እስካሁን አልነቁም አለቻት። እኔም ግራ ገብቶኛል ሰላምዬ ለምን መጣሽ ሀለች ከዛም እንድ፣ ለምን መጣሽ ማለት ውጤት እኮ እኔ አይደለም አይ ሀንዬ፣ አንቺ ምንም ሆንሽ ምንም፣ መቼም ላድርቅሽ በቃ ቃል ገብቻለሁ በዚህ ሰዓት ከጎንሽ መሆን ሲኖርብኝ ለምን መጣሽ ይባላል እንደ አታሪቅኝ አለቻት። እኔ አንችና ምናሴ አምናችሁ እህቴ ብላችሁ ስለተቀበላችሁኝ ደስ ብሎኛል። እኔ በቃ ያሳሰበኝ ነገር የትዬ ነው አለቻት። ታያት ማየነባክሽ፣ በቃ እኔ ከጎንሽ ነኝ አለቻት። አመሰግናለሁ ሰላምዬ ብላ አቀፈቻት። ቁጭ ካሉ በኋላ ሰላምዬ ብላ ወይ ሀንዬ አለች። ከዛም ሀኒቾ ሰላምን እቀፍ አርጋ ይዛ ከልቧ እንስቅስቅ ብላ አለቀሰች። ነገሮች በሙሉ ያልጠበቀችውና ከአቅማ በላይ መሆናቸው ለሷ አሁን ላይ ልቧ ተሰብሯል። ግን ደግሞ በቀላሉ የምትሰበር አይደለችም። ቻናሉን ሰብስክራይብ ያድርጋችሁ።